የመጨረሻው ዘመን የቅያማ ምልክት እኛ በዘር ስንባላ በብሔር ስንባላ፣ ጥላቻ ልባችን ላይ ነግሶ እንግዲህ አላህ የመጨረሻው ዘመን ምልክት እያሳየን ነው። ኢትዮጵያ ላይ አፋር ክልል የፈነዳው ፍንዳታ ኢትዮጵያን አልፎ ቀይ ባህርን ተሻግሮ የመን ደርሶ እንግዲህ ወደ የመን ደርሳል። ህንድ፣ ከህንድ አልፎ ፓኪስታን፣ የተለያዩ ሀገራትን የሚያዳርስ የተለያየ ሀገራትን የሚሄድ ኢትዮጵያ ላይ የፈነዳው ፍንዳታ፣ ለሺ አመታት፣ ለአስር ሺህ አመታት ተኝቶ የነበረው እሳተ ጉማሬ ፈነዳ። ዓለም አቀፍ ሚዲያዎች እየዘገቡ ነው። የሃይማኖት አባቶች እያስተላለፉ ነው። ከቂያማ ምልክት አንዱ ነው፣ ከመጨረሻው ዘመን ምልክት አንዱ ነው ብሎ እየተናገሩ ነው። ከዚህ ሁሉ ላይ ነው ግን የገረመኝ እንደሆነ ታውቃላችሁ ውዶች፣ ከዚህ ሁሉ ላይ ነው የገረመኝ የእኛ ኢትዮጵያውያን ልባችን ድንድን ማለት ይሄው ይሄ ሁላ ሰው እያወራ ሰው እየጮኸ እያስጮኸ ሰው የሃይማኖት አባቶች እንትን እያሉ የእኛ ደግሞ ቲክቶክ ላይ ቁጭ ብሎ ቁጭ ብሎ አሁንም ስለ ብሔር ያወራሉ፣ አሁንም ስለ ዘር ያወራሉ። አሁንም ስለ ብሔር በዚህ ሰዓት ምድር እሳትን እያፈለቀች እሳት ወጥቶ እየተንተከተከ ዓለም አቀፍ ሚዲያዎች በረራቸውን እየሰረዙ ኢትዮጵያ ላይ የፈነዳው ፍንዳታ የተለያዩ ሀገራትን የጎበኘ ወደ ተለያየ ሀገራት እየሄደ የእኛ ኢትዮጵያውያን ደግሞ በብሔር አሁንም አሁን አሁን ነው እኔ ከቲክቶክ የጣሁት። አሁንም ቲክቶክ ላይ ስለ ብሔር እየተወራ የኛው የለያልቀ ስምምነ እንደው ሀገሬ ኢትዮጵያ አላህ ይጠብቅሽ። ሀገሬን አላህ ሰላም ያደርግልኝ አቦ። እኔ ቀስረብላ የተለየ አሁን አረባ የአረባ ሚዲያ በሉ የነ አሜሪካ ሚዲያ በሉ የነ አውሮፓ ሚዲያ በሉ ይሄንን ነው የሚዘግቡት። በዚህ ጭስ ደግሞ ጭሱ ወደ ላይ የሚጨሰው የሚተነው ጭስ ለሰው ልጅ በጣም ጎጂ ነው፣ ይጎዳል እየተባለ ነው። ይጎዳል በጣም ይጎዳል እየተባለ ነው። እኔ በጣም በጣም በጣም ከታዘብኩት ነገር አሁን ቁጭ ብሎ ቲክቶክ ላይ ስለ ዘር ያወሩ ስለ ብሔር ያወሩ ያንተ ብሔር እኮ እንደዚህ ነው ብሎ አማራና ኦሮሞ ቲክቶክ ላይ ቁጭ ብሎ እየተባላ ነው። ምን ትላላችሁ? ቀሰበም ብላ ምለው ነው ጥፍት ያለ። በነገራችን ላይ በዚህ ሰዓት እየፍንዳታ መፈንዳቱ በጣም ለእኛ ትልቅ ደውል ነው። የእውነት የትልቅ ትልቅ ደውል ነው። ወላሂ ሁላችንም ከራሴም ጀምሮ ሁሉም ሰው መስመር አልፏል፣ መስመር ስቷል። የእውነት አላህዬ እንደው ሳንቶበት ሳንጸጸት ወደ ፈጣሪያችን ወደ አላህ ሳንመለስ ብቻ እንዳይወስድን ካትማችንን ይሄን እንዳያደርግብን በተለይ በአሁኑ ሰዓት ወንድም ወንድሙን በሚገድልበት ጊዜ ሰብዓዊነት ሰው መሆን በጠፋበት ጊዜ የእውነት በዚህ ሰዓት እንደው ፈጣሪ መጨረሻችንን ካትማችንን እንዳያደርግ። ሰው በዚህም ይቀልዳል ብለን ዓለም አቀፍ ሚዲያዎች እየዘገቡ ነው ዓለም አቀፍ ሚዲያዎች እየዘገቡ እኛ ኢትዮጵያውያን ግን ወላሂ ነው፣ ሁላችሁ እኛ ኢትዮጵያውያን እኮ ልበ ደንዳና አላጋጭ የለም። እንደው አላህዬ በዚህ እንዳይወስደነው። እስቲ እንትኖች አረቦች የዘገቡት ሚዲያ ላይ ገብታችሁ ኮመንት እዩ። የመኔዎች ስለሚዘገቡት እዩ። እ ብለው የምናገረው ነው ጥፍት ያለ የምንናገረው ነገር የለም። እንግዲህ አላህ ያመጣው ስራ ነው። ደሞ እኮ ይሄንንም ፍንዳታ አብይ አህመድ ነው ያፈነዳው የሚልም አይጠፋም። ምትሉ ትጠፋላችሁ። አብይ ነው ያፈነዳው ምትሉም ካላችሁ እ እንገራም ይሄው ምድር እሳት እያፈለቀች፣ አለም አቀፍ ሚዲያዎች እየተሰረዙ፣ አለም እየተጨነቀ፣ ሀገራት እንቅልፍ አጥተው እያደሩ፣ እኛ ኢትዮጵያውያን አሁንም ስለ ብሔር እናወራለን። ታዲያ ከኛ ከዚህ በላይ ምን ይጠበቃል? ወገን፣ ምን ምን እንጠብቃለን ከኛ ከዚህ በላይ? እኔ በጣም ተገርምኩት ይሁላይ ቲክቶክ ዞር ዞር እላለሁ። አንተ ጋላ፣ አንተ እንደዚህ፣ አንተ ገለመኔ፣ አንተ እንደዚህ። አላህዬ ግን ይሄ ነገር መጨረሻችን እንዳያደርግብን ከአትማችን እ